ሰላም ጤና ይስጥልኝ የአዲስ ኢንሳይደር ቤተሰቦች፣ ለሰዓቱ መደመጥ ያለባቸውን ዜናዎች አሁን ወደ እናንተ እናቀርባለን። አብራችሁን ሁኑ። ከምናስደምጣችሁ ዜናዎች መካከልም በኢትዮጵያና ኤርትራ ባለስልጣናት ላይ ክስ ስለመመስረቱ ተሰምተዋል። የሲዳማ ብሔራዊ ክልላዊ መንግስት በፊቼ ጨምበላላ በዓል ላይ የሚታደሙ ሰዎች ምልመላ ላይ ስለመሆኑም ተደምጠዋል። የኢትዮጵያ መንግስት ወታደሮቹን በኤርትራ ድንበር አዋሳኝ አካባቢዎች ማስፈር ስለመጀመሩ ምንጮች ዘግቧል። ትላንትና አመሻሽ ላይም መንግስት በኢትዮ ጅቡቲ መስመር ላይ አደጋ ለመጣል ሲንቀሳቀስ ነበር ያለውን አሸባሪውን የሸኔ ቡድን እንደደመሰሰም አስታውቋል። በዜኖቻችን የሚሰሙት ይሆናል። ወደ ባህር ማዶም እንሻገርና በሱዳን የፈጥኖ ደራሽ ኃይል ወይንም አር ኤስ ኤፍ የመዲናይቱ ካርቱ መንትያ ከተማ ኦንዱርማን ባደረሰው የከባድ መሳሪያ ጥቃት ሶስት ሰዎች መገደላቸውን ወደ እናንተ በዝርዝር የምናቀርብ ይሆናል። አድማጮቻችን አብራችሁ እንድትሆኑ የጋበዝን ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። መልካም ጊዜ ተመኘው። መንግስት በኢትዮ ጅቡቲ መስመር ላይ አደጋ ለመጣል ሲንቀሳቀስ ነበር ያለውን አሸባሪውን የሸኔ ቡድን እንደ ደመሰሰው ትላንትና አስታውቋል። ቡድኑ በኢትዮ ጅቡቲ መስመር ስጋት ለመፍጠር እየተንቀሳቀሰ ባለበት ወቅት ጉና በተሰኘ ክፍለ ጦር መደምሰሱ ነው የተገለጠው። የሸብር ቡድኑ የኢትዮጵያ ጅቡቲን መንገድ በማስተጓጎል እንዲሁም ሾፌሮችና ተጓዦችን በማገትና በመዝረፍ መስመሩ ላይ ስጋት ፈጥሮ እንደነበረ የክፍለ ጦሩ አዛዥ ሌትናል ኮሎኔል ሳልዊን ክብረ ሐሰን ገልጠዋል። ክፍለ ጦሩ በወሰደው እርምጃም ዲሽቃ፣ አርቢጅድ፣ ስናይፐር እና ክላሽ በቁጥጥር ስር ማዋሉንም መከላከያ ሚኒስቴር በማህበራዊ ሚዲያ ትስስር ገጹ ላይ አስታውቋል። የኢትዮጵያ መንግስት ወታደሮቹን በኤርትራ ድንበር አዋሳኝ አካባቢዎች ማስፈር መጀመሩም ታውቋል። በኢትዮጵያና ኤርትራ መካከል ውጥረቶች ተባብሰው መቀጠላቸውን ተከትሎ ጦርነት እያንዣበበ መምጣቱን በርካታ ምልክቶች እየታዩ መሆኑን ትላልቅ የሚዲያ አውታሮች እየተናገሩ ይገኛሉ። የኢትዮጵያ መንግስት ከመጋቢት መጀመሪያ ጀምሮ ታንኮችና ወታደሮችን በኤርትራ ድንበር አቅራቢያ ማስፈር መጀመሩን የሚናገሩት የመረጃ ምንጮቻችን፣ የሁለቱ ሀገራት ወታደሮች ፊት ለፊት ሊገጥሙ ይችላሉ የሚል ስጋት እያየለ መጥቷል በማለት ላይም ናቸው። ያለፈው መስከረም ወር አስመራ የሚገኘው የኢትዮጵያ አየር መንገድ የባንክ ሂሳብ ታግዷል በማለት በረራ ማቆሙን የሚያስታውሱ ታዛቢዎች የኤርትራ መንግስት እድሜያቸው ከ60 ዓመት በታች የሆናቸውን ዜጎችና ለተጠባባቂ ሰራዊቱ የክተት አዋጅ በማወጅ ለጦርነት የተዘጋጀ እንደሚገኝም በአስረጅነት ያነሳሉ። በኤርትራ ውስጥ ተመሳሳይ ወታደራዊ እንቅስቃሴ መኖሩንም ከሳተላይት የተገኙ ምስሎች አረጋግጠዋል። በኢትዮጵያ በኩል ቀጥተኛ የባህር በር መጠቀም ፍላጎት እያየለ መምጣቱን ኤርትራን ስጋት ውስጥ የከተተ ቢሆንም፣ በትግራይ ክልል በህወሓት ውስጥ የተፈጠረው መከፋፈልና በአማራ ክልል ያለው የፋኖ ወታደራዊ እንቅስቃሴዎች እየመጣ ላለው ጦርነት እርሾ ሆነው እያገለገሉም ነው ተብሏል። በሁለቱ ሀገራት መካከል የሚነሳ ጦርነት የአፍሪካ ቀንድ ሊያተራምስ ይችላል ያሉን የአልጀዚራና ናዶዱ ምንጮች በኤርትራ በኩል፣ ሳውዲ፣ የተባበሩት አረብ ኢሚሬቶች በበኩላቸው ከኢትዮ ጎን ተሰለፈው ቀጠናው ላይ ተጽዕኖዋን ለማጉላት ሊፋለሙ ይችላሉ በማለት በማስጠንቀቅም ላይ ይገኛሉ። ሌላኛው መረጃችን የሲዳማ ብሔራዊ ክልል መንግስት በፊቼ ጨንበላላ በዓል ላይ የሚታደሙ ሰዎችን ምልመላ ላይ መሆኑ ስለመነገሩ ነው። ባለፉት ስድስት ዓመታት የዓለማችን የማያዳሰሱ ቅርሶች አካል በመሆን በዩኔስኮ የተመዘገበው የፊቼ ጨንበላላ በዓል እንዲደበዝዝ የተቀናጀ የፖለቲካ አሻጥር የተሰራ ይገኛል የሚል ተደጋጋሚ ቅሬታም ይቀርባል። የክልሉ መንግስት በዓሉን ለመታደም ጉዱማሌ የሚመጣው ህዝብ በተለይም ወጣቱ የተቃውሞ ድምፆችን ያሰማብኝ ይገኛል በሚል ፍርሃት በተለያየ ስልት የታዳሚውን ቁጥር የሚቀንሱ እርምጃዎችን በመውሰድም ይከሰሳል። ክልሉ የራሱን ዜጎች እንደ ስጋት ይመለከታል የሚሉ ወቀሳዎችም ይቀርብበታል። በብልሹ አሰራር፣ በሌብነትና መንግስታዊ ስርዓት አልበኝነት ምክንያት እያየለ የመጣውን ህዝባዊ ጫና መቋቋም ተስኖታል ተብሎ በስፋት የሚነገረው የክልሉ መንግስት በዚህ ዓመት ከመጋቢት 18 እስከ 19 ከሚከበረው ፊቼ ጨምበላላ ላይ የህዝብ ቁጣ ሊቀሰቀ ይችላል በማለት በበዓሉ ቀን ጉዱማሌ የሚታደሙ ግለሰቦችን ምልመላ ማገዳቸውን ምንጮች ለሚዲያ የላኩት ማስረጃም ያሳያል። የምልመላው ኃላፊነት ከክልሉ መንግስት ተቀብሎ የተሰማራው የምልመላ ቡድን በዞንና ወረዳ ተከፋፍሎ ይህንን ጉዳይ በማስፈጸም ላይ መሆናቸውንና ከየአካባቢው ተካፋይ ግለሰቦችና መንግስትን ይደግፋሉ ያሏቸውን ሰዎች በጥንቃቄ እየመለመሉ መሆናቸውን ለማወቅ ተችለዋል። ምንጮቻችን በዕለቱ በሐዋሳ ጉዱማሌ የሚቀርበውን ፕሬዝዳንቱን ለማወደስ የሚሆኑ የግጥም ስንኞች የመልማይ ቡድኑ ከፕሬዝዳንት ጽሕፈት ቤት በመቀበል ለዞኖችና ወረዳዎች በማካፈል ላይ መሆኑንም ለማወቅ ተችለዋል። በኢትዮጵያና ኤርትራ ባለስልጣናት ላይ ክስ ስለመመስረቱም የሰማነው መረጃ ነው። ለሁለት ዓመታት በዘለቀውና በመቶ ሺዎች ለሚቆጠሩ ሰዎች ልፈት ምክንያት ለነበረው የሰሜን ኢትዮጵያ ጦርነት በጦር ወንጀልና በሰብአዊነት ላይ ለተፈጸሙ ወንጀሎች ተጠያቂ ናቸው በተባሉ አስራ ሁለት የኢትዮጵያና የኤርትራ የሲቪልና ወታደራዊ ከፍተኛ ባለስልጣናት ላይ ክስ ተመስርተዋል። ክሱን በጀርመን የፌዴራል ፍርድ ቤት የመሰረቱት ከጦርነቱ በህይወት የተረፉት ስም ስምንት ሰዎችም ናቸው። የሁለቱ ሀገራት የሲቪልና ወታደራዊ ባለስልጣናት ክሱ የቀረበባቸው በሁለት ዓመታት የጦርነት ጊዜ በትግራይ ክልል ለተፈጸሙ ግፍና ወደ ክልሉ የሰብአዊ እርዳታ እንዳይገባ በማገዳቸው ነውም ተብሏል። ይህንኑ ተከትሎም ከጦርነቱ በህይወት የተረፉ ናቸው የተባሉ ስምንቱ ሰዎች በግጭቱ ወቅት አስራ ሁለት የኢትዮጵያና የኤርትራ መንግስት ከፍተኛ ባለስልጣናትና የጦር መኮንኖች የጦር ወንጀልና በሰብአዊነት ላይ ወንጀል መፈጸማቸውን በግልጽ ለጀርመን ፌዴራል አቃቤ ህግ ከባድ የወንጀል ክስ አቅርበዋል ሲል ሌጋል አክሽን ወርልድ ዋይድ የተባለ ለትርፍ ያልተቋቋመ ግብረ ሰናይ ድርጅት ዛሬ አስታውቋል። ክሱ የተመሰረተባቸውን ባለስልጣናት ማንነት በተመለከተ ግን መቀመጫውን ሲዊድን ያደረገው ድርጅቱ ለጊዜው ይፋ አላደረገም። በክሱ ውስጥ የሁለቱ ሀገራት መሪዎች ጠቅላይ ሚኒስትር አብይ አህመድና ፕሬዝዳንት ኢሳያስ አፈወርቂ ይካተቱ አይካተቱ ድርጅቱ ማ ረጋገጫም ሆነ ማስተባበያ አልሰጠም። ክሱ ጀርመን ውስጥ መከፈቱ የዓለም አቀፉን የወንጀል ህግ መሠረት አድርጎ ነው እያለው ዘገባው ወንጀለኞች ጥፋቱን የትም ይፈጽሙት የት ይሄዱም ለፍርድ እንዲቀርቡ ያስችላልም ብለዋል። የፈረንሳይ ዜና አገልግሎት ከአዲስ አበባና አስመራ ምላሽ ለማግኘት ያደረገው ጥረት አለመስመሩም በዘገባው አመላክቷል። ሌላኛው ከውጭ ወዳገኘነው ነው ዘገባ ስናልፍ በሱዳን የፈጥኖ ደራሽ ኃይል ወይንም አሬስ ሴፍ የመዲናይቱ ካርቱም መንትያ ከተማ ኦምዱርማን በደረሰው የከባድ መሳሪያ ጥቃት ሦስት ሰዎች መገደላቸውን የህክምና ምንጮች ገለጡ። በብሔራዊ ጦሩና በፈጥኖ ደራሽ ኃይሉ መካከል በሰሜን ዳርፉር ግዛት በቀጠለው ጦርነት ደግሞ በሁለት ቀናት ውስጥ ብቻ ከ15 ሺህ በላይ ሰዎች ከቤት ንብረታቸው መፈናቀላቸውን የተባበሩት መንግስታት ድርጅት አስታውቋል። የኦምዱሩሙን ጥቃት በተመለከተ ብሔራዊ ጦሩ ብልጫ የተወሰደበት የፈጥኖ ደራሽ ኃይል በወረራት ውስጥ ከፍተኛ ነው የተባለለትን ጥቃት ማድረሱን የዓይን እማኞች ጠቅሶ የፈረንሳይ ዜና አገልግሎትም ዘግቧል። የብሔራዊ ጦሩ በፈጥኖ ደራሽ ኃይሎች እጅ የነበሩ አካባቢዎችን ዳግም እንዲተቆጣጠረ መሄድ ጦርነቱን ለማስቆም የሚደረገውን ጥረት ሳያወሳስብ እንደማይቀር ያሳሰቡት ተንታኞች እንደ ምዕራብ ዳርፉር ባሉ በርቀት ላይ ባሉ አካባቢዎች የፈጥኖ ደራሽ ኃይሎች በሚወስዷቸው እርምጃዎች መጠለያ ጣቢያዎች አካባቢ የተከሰተው ረሃብ ወደ ከፋ ሁኔታ ሊሸጋገር ይችላል ሲሉም አስጠንቅቋል። ይህ በእንዲህ እንዳለም በሰሜን ዳርፉር በቀጠለው የሁለቱ ተፋላሚ ወገኖች ውጊያ በ48 ሰዓት ውስጥ ብቻ ከ15ሺህ በላይ አባወራዎች ቤት ንብረታቸውን ጥለው መሰደዳቸውን የተባበሩት መንግስታት ድርጅት አስታውቋል። በጦርነቱ ሲቪላውያንና የሲቪል ተቋማት ኢላማ መደረጋቸው የሰብአዊ ሁኔታውን የከፋ እያደረገው እንደሚገኝም የተባበሩት መንግስታት መረጃ ያመላክታል። ውድ የአዲስ ኢንሳይደር ቤተሰቦች፣ ለሰዓቱ መደመጥ አለባቸው ያልናቸውን ዜናዎቻችን ወደ እናንተ አቀረብን። በሌሎች አዲስና ትኩስ መረጃዎች የምንገናኝ ይሆናል። እስከዛው ድረስ መልካም ጊዜ፣ መልካም ቆይታ እየተመኘው ለቻናሉ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። መልካም ውሎ።